አካል ጉዳተኞች በመሰረተ ልማት ችግር ትምህርት፣ በስራና በሌሎች የአካታችነት እጦት ሳቢያ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ተስፋቸው ሲገደብ በስፋት ይስተዋላል። ልዩ ችሎታቸውን ተጠቅሞ ከራሳቸው አልፈው ሀገር እንዲጠቅሙ የማድረጉ ስራም የተቀዛቀዘ እንደሆነ ብዙዎችን ያስማማል። አካል ጉዳተኞች በትምህርትም ይሁን በሌሎች የስራ መስኮች የመሰማራት መብት አላቸው። ይሁን እንጂ በተለያዩ ምክንያቶች መብቶቻቸው ተግባራዊ አይሆኑም። በተጨማሪም አካል ጉዳተኛው ላይም ይሁን ማህበረሰቡ ላይ የግንዛቤና የአስተሳሰብ ለውጥ ማምጣት ያስፈልጋል። አካል ጉዳተኝነት ምንድን ነው? አካል ጉዳተኛው ማን ነው? ምን መብቶች አሉት? የሚለውን ጉዳይ ማህበረሰቡ እንዲገነዘበው ከተደረገ መብቶቻችንን መጠየቅ ሳያስፈልግ መብቶቻችንን ወደ ማክበር ሊኬድ ይችላል። አካል ጉዳተኞች ብቻቸውን ነገሮችን መቀየር አይችሉም። የሚመለከታቸው አካላት ሁሉ ትርጉም ያለው ትብብር ካደረጉ ግን ውጤት ከማምጣት ባሻገር ተሳትፏቸውን ለማረጋገጥ ያግዛል። ይህንን ያመኑ አይምሮዎች ማህበረሰብን አልፈው ሀገርን የማይለውጡበት ምንም ምክንያት የለም። ይህን ያህል ይህን ካልኳችሁ የአካል ጉዳተኛና ሳንካዎቹን ጉዳይ ያነሳውበት በምክንያት ነው። ባሳለፍነው ሳምንት የጎ አርት ቤተሰብ በሀገራችን ለመጀመሪያ ጊዜ የተዘጋጀ በስልሳ ተጽዕኖ ፈጣሪ አካል ጉዳተኞች የቀረበ የስዕል አውደ ርዕይ ላይ ተገኝቶ ነበር። የስዕል አውደ ርዕዩ በአዲስ አበባ ዩኒቨርሲቲ አለ የስነ ጥበብና ዲዛይን ትምህርት ቤት በህዳር 27 ቀን 2017 የክብር እንግዶች በተገኙበት በድምቀት ተከፍቷል። እነዚህ 60 አካል ጉዳተኞች ለሀገር እድገት ወሳኝ የሚያስብሉ ቁልፍ ቦታዎች ላይ የሚሰሩ ናቸው። ጋዜጠኛ ሰአሊ በጤና ባለሙያ ኢንጂነር ፕሮግራሙን በማዘጋጀት ረገድ ደግሞ አለም ጋላሪ ከኦስትሪያ ኤምባሲ እና ከሌሎች ተቋማት ጋር በትብብር ሰርታለች

በተለያየ መንገድ ሀሳባቸው ለሀገራቸው የሚፈል አመራር የሚፈል በተለይ በተለይ ደግሞ ለማህበረሰቡ የሚፈል ሀሳባቸውን ነው እዚህ ይዘው የቀረቡት። አንድ እርምጃ እንግዲህ በደንብ ሀገራቸው ያሳመታለች አስባለሁ። ኤግዚቢሽን አመት ከስድስት ወር የወሰነ ኤግዚቢሽን ነው ለማከባድ ነበረ። ኤግዚቢሽን ለማቅረብ በጣም ምቹ የሆነ ቦታ ለምን ወስዶ ምናል፣ ነገር ግን ከዚህ እዚህ ሲደርስ ድረስ ደግሞ የኦስትሪያ ኩባንቲ አምባሳደር ደግሞ ዶክተር ሲሞን በጣም ትልቅ ድርሻ በፍጹም። አሁን ግን ይህን ኤግዚቪሽን ማቅረብ አለብን በሚል ዛሬ እዚህ ደግሞ አዲስአባዊ መንግስቲ አሬትነት በግ ትምህርት ቤት ደግሞ እኛ ጋራ በመሆን ደግሞ አቶ አገኘው ደግሞ ትልቅ የሱ ድርሻ ደግሞ ተወጥቷል። ሁላችሁም አብራችሁም የነበራችሁ እንዲሁም ደግሞ በጣም የምንወዳችሁ ከእኛ ጋራ ያላችሁ ሁላችሁም የራሳችሁን አስተዋጽኦ እንድታደርጉ በየትኛውም መንገድ ደግሞ መልካም አንቀሳቀስ። በተለይ በተለይ አካል ጉዳተኛው ጋር ሰው የእጁ መጎዳት ወይ ደግሞ የአይኑ አለማየት ወይ ደግሞ የሌላ አካሉ አለመስራት አይደለም። ሰው ቅድም እኮ የአይምሮ ብቃት፣ የመልካም አስተሳሰብ ለውጥ ነው አይምሮን የሚያንቀሳቅሰው። እኔ እንደነገርኳችሁ በተደጋጋሚ አንዳንድ ሚዲያዎች ላይ አወራዋለሁ አባቴ

በመልካም ፍድና በኃላፊነት ይሄ የኔ ጉዳይ ነው በማለት ሀገራችንን በመገንባት ወገኖቻችንን መውደድ፣ በዚህ መንገድ ደግሞ መልካም ስራዎች አስ ኢትዮጵያ የኔ ሞያ ስድስት ወዛር የተያዘ ነው። ግን ይሄ ሞያዬ ሀገርን መጥቀም መቻል አለበት፣ ማህበረሰቡን መጥቀም መቻል አለበት። በየትኛው መንገድ የራሱን ድርሻ አገሬ ላይ መወጣጠርነበት በሚል ነው ምሰራ አብሮኝ ጓደኞች ያሉት ወደ አስር የሚደርሱ አብሮች በበጎ ስራ የሚያገለግሉኝ አርቲስቶች እንዲሁም ደግሞ በሌላ ሙያ ውስጥ ያሉ ጓደኞች ያሉ፣ ዛሬ በእነሱ ቦታ ጋር ነው የደረሰው። የሁሉ ምታዮች ለመሰግናቸው ወንዳለው ሠዓሊ ዓለም በመርሃ ግብሩ ላይ እንደገለጸችው የተዘጋጀው ኤግዚቢሽን አካል ጉዳተኞች አይችሉም የሚለውን የተሳሳተ እሳቤ በመቀየር በተለያየ ዘርፍ መስራት እንደሚችሉ ማሳያ ነው ትላለች። በተጨማሪም አውደሪዩ ተሳታፊ አካል ጉዳተኞች ለሌሎች ተምሳሌትና አርአያ ሆነው አንችልም የሚል የተሳሳተ ግንዛቤ ያላቸውን ዜጎች ህሳቤ መቀየር የሚያስችል አጋጣሚን ይፈጥራል። በየቤቱ የተደበቁትን ጥበበኞች ለማብቃት ተመሳሳይ አውደሪዎች አስፈላጊ መሆናቸውን እናምናለን። የተዘጋጀው አውደሪ አካል ጉዳተኞች ራሳቸውን፣ ቤተሰባቸውን ብሎም ሀገራቸውን በተለያየ ዘርፍ ምርታማ የማድረግ ብቃት እንዳላቸው የሚያረጋግጥ ይሆናል። የአዲስ አበባ ቱሪዝም ቢሮ ኃላፊ የሆኑት ዶክተር ሂሩት በመክፈቻ ባደረጉት ንግግር ይህንኑ ሀሳብ አንጸባርቀዋል ግን አካል ጉዳተኝነት የአእምሮ ችግር እስካልሆነ ድረስ አካል ጉዳተኝነት በጣም አምራች ከአምራችነት በላይ ደግሞ በጣም ለሀገር በሀገር ግንባታ ትልቅ አስተዋጽኦ የሚያደርጉ እንደሆኑ ዛሬ ያየ ነው። በተለይም ነጋችንን ዛሬ እንገንባ የሚል ርዕስ የያዘ የስዕል አውደ ርዕይ ማዘጋጀታቸው የእነሱን ታላቅነት ብቻ ሳይሆን አገርን ለመገንባት ያላቸውን አቅም ያሳየኝ። ዛሬን አይደለም እያወሩ ያለው ነጋችንን ሁሉ አብረን እንገንባ፣ እንስራ ብለው የጠሩ እና የስዕል አገሪው ወይም ኤግዚቪሽኑ ርዕሱ ራሱ ወቅታዊነቱ ብቻ ሳይሆን በአጠቃላይ ለሀገር ለዓለም አስፈላጊ የሆነ ጭብጥ አንስተው ነው የሰሊብሬሽን የሚያካሄዱት እና በዚህም በርዕስ አመራረጣቸው በስራቸው እጅግ አድርጌ ሁላቸውንም በዚህ የተሳተፉት በራሴ እና በባል ቅንቀኝነት የሚለው ስም ላመሰግናቸው እወዳለሁ። እኛን እርዱ፣ ላላገኙ ሀገር እንገንባ እና ይሄ አካል ጉዳት የሚለት ችግር ሳይሆን ለዓለማችን፣ ለሀገራችን፣ ለማህበረሰባችን በደንብ ከተረዳ ነው ስጦታ ናቸው። በጣም የተለየ በጣም የተለየ የራሳቸው እይታ ያላቸው፣ የራሳቸው ተሰጦ ያላቸው፣ የራሳቸው ደግሞ በጣም የተለየ ችሎታ ያላቸው እኛ የማይታየንም እነሱ የሚያዩ የሚመራመሩ

የራሳቸው የሆነ ልዩ ተሰጥኦ አላቸው። እኛም እንዳልነ ታገለው ነው የነሱ ተሰጦ ማውጣትና መጠቀም አልቻሉም። በአጋጣሚ ግን ይህኛ አሁን የምናያቸው ልጆች ራሳቸውን በራሳቸው ቅድም አለም እንዳለችው ምናልባትም ጥሩ ቤተሰብ ያላቸው ልጆች በቤተሰባቸው ድጋፍ እና እንክብካቤ መንገዳቸውን እንዲያገኙ በማድረግ ለራሳቸው ብቻ ሳይሆን ለሀገር የሚጠቅሙበት ደረጃ ላይ እንዲደርሱ ተደርገዋል። ሆኖም ግን በሁሉም ትምህርት ቤት ጀምሮ ከመኝታ ትምህርት ቤት ጀምሮ በሁሉም መንገድ የእነዚህ ልጆች ተሰጥኦ፣ ፍላጎት፣ ችሎታ መታየት አለበት። እሱም ካየን ምን ያክል ለዓለም የተሰጡ ስጦታዎች መሆኑ እናረጋግጣለን። ዛሬ ነው ይሄ ነው እኛ እንደ ምሯችን እናንተን እንደ ስጦታ ሀገር እንደተሰጣችሁ ስጦታ ነው የምናያችሁ። ያንንም ተገንዘበን አስፈላጊውን ድጋፍ እናደርጋለን። በተለይም በአርት ዙሪያ የተሰማሩ አካል ጉዳተኞችን ስልጠና ጀምሮ ስራዎቻቸውን በዚህ መንገድ ለህዝብ እይታ እንዲውል ለጥቅም እንዲሁ እንዲሁም ደግሞ በምንፈልገው የኢኮኖሚ ግንባታ ምችነት እንዲሁም ሁሌም ካጠገባችሁ በመሆን ሁሌም ከጎናችሁ በመሆን ቢሯችን አብሯችሁ ይሰራል፣ አብሯችሁ ያግዛል፣ ይደግፋል። ሁሉም እንደዚህ እንዲደግፍ በየዘርፉ ለሠዓሊያን ለአርቲስቶች ብቻ ሳይሆን በሁሉም ዘርፍ ላይ ያሉ አካል ጉዳተኞች መደገፍ ተሰጥኦአቸውንም እንዲያወጡ መደረግ አለበት ትላለው። እኛ እንደ ስጦታ እንደምናያችሁ ግን በግሜ ያረጋግጥላችኋለን። አብረናችኋለን። መልካም የ እንደ ኃላፊዋ ገለጻ ቢሮ በተሰጠው ስልጣን መሰረት በማድረግ አካል ጉዳተኞችን በቱሪዝሙ ዘርፍ ተሳታፊና ተጠቃሚ የማድረግ ኃላፊነት አለበት። ይህን ኃላፊነት ታዲያ ከንግግርና ከጽሁፍ በዘለለ ተግባራዊ ይደረግ ዘንድ ትኩረት ይሰጠው ስንል እናሳስባለን። አካል ጉዳተኞች ከተቋማዊ የአሰራር ክፍተቶችና ከተሳሳቱ አመለካከቶች የተነሳ የሚያጋጥማቸውን መሰናክሎች ለመቅረፍ ወጥ ተቋማዊ መዋቅር መዘርጋት ያስፈልጋል። ዓለምን ለአካል ጉዳተኞች ምቹ ማድረግ ለሌሎች ህብረተሰብ ክፍል ተብሎ የሚደረግ ሳይሆን ሁሉም ሰው ለራሱ ሲል የሚያደርገው እንደሆነ ግንዛቤ መፍጠር ይሻል። When we think about artists and art

አውደ ርዕዩ በይፋ ከመከፈቱ በፊት በአውደ ርዕዩ የተሳተፉ ግለሰቦች የእውቅና ሰርተፍኬት ተበርክቶላቸዋል። ከነዚህም መካከል አንጋፋው ሰዓሊ ጋሽ ወርቁ ማሞ እንዲሁም ብሩክ የሺ ጥላ ይገኙበታል። አለም ጋላሪ ከባለ ድርሻ አካላት ጋር በትብብር የተዘጋጀው ኤግዚቢሽን ለቀጣይ አንድ ሳምንት የሚቆይ ሲሆን የእነዚህን ድንቅ ስራዎች ስብስብ እንድታዩ የጎ አርት ቤተሰብ ይጋብዛችኋል። የዛሬው ቆይታ ከሰዓሊው ጋር ፕሮግራም ይህን ይመስላል። ማንነት በጥበብ ይገለጻል፣ ባህል በጥበብ ይገለጻል፣ ስልጣኔም እንዲሁ በጥበብ ይገለጻል። ጥበብ እውቀት ነው እያልኩ ለዘርፉ የተሰጠውን አናሳ ቦታ እንለውጥ ዘንድ በጋራ እንስራ፣ ለትውልድ አርአያ እንሁን። መልዕክተ ሰዓሊ ነኝ። የሳምንት ሰው ይበለን። እንዴት ናችሁ? አለን አለን። እኔም በጣም አደንቃቸዋለሁ ለእርቱ። እሺ ምን አልሽኝ? የቱ ጋር ነው ያለው? ኧረ እባክሽ ከእኔ ይበልጣል። አዎ ኧረ ይበልጣል፣ ይበልጣል፣ ይበልጣል። እሺ ታሳዩኛላችሁ? አዎ ትልቁ ነገር ምንድነው? መሞከራችሁ ነው አደለ? ሁል ቀን ስትሞክሩ ስለዚህ ሁሌ ስትሰሩ በተደጋጋሚ ስትሰሩ ያንን ትርጉም የሚሰጠውን ነገር ማግኘት ትችላላችሁ፣ አደለ? ሁሌ በመስራት ውስጥ ስትቆዩ ማለት ነው። እና ስለዚህ እንዳታቆሙ። ካቆማችሁ ያ ነገር ወደ እውነት ሊመጣ አይችልም፣ አደለ ግን ካላቆማችሁ እኔ አሁን ስል የጀመርኩት እናንተን እያካርቱ ነው እውነት በሰባት አመት እናንተ ስንት አመታችሁ ነው እናንተ ትበልጡኛላችሁ እንደውማ እኔ ሰባት አመት የሆኜ ነው የጀመርኩት እውነት ኧረ እኮ በቃ እኔ ልክ ሰባት አመት እያለሁ ነው የጀመርኩት ስለዚህ ካላቆማችሁ